በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በጥቅምት ሃያ አራት በስንክሳር ታስበው የሚውሉ ቅዱሳንና ቅዱሳት እንዲሁም የወንጌል ንባባት አብላሬዎስ መነኮስ ወለንጊኖስ ሰማዕት ወዘይና ቅድስት ወአውስያ ወቆስጠንጢኖስ ወጸበለ ማርያም ተሐራሚት ዘነግ። ምስባክ መዝሙር 111 ከቁጥር 9 እስከ 10 ዘረወ ወወሃበ ለነዳይ ወጽድቁኒ ይነብር ለዓለም ወየትሌአል ቀርኑ በክብር። የቅዱስ ማቴዎስ ወንጌል ምዕራፍ 19 ከቁጥር 16 እስከ ሃያ ሁለት ያለው ኃይለ ቃል እንዲህ ይላል። እነሆም አንድ ጎልማሳ መጥቶ ቸር መምህር ሆይ የዘላ ዓለም ሕይወትን እወርስ ዘንድ ከበጎ ሥራ ወገን ምን ላድርግ አለው። እርሱም ለምን ቸር ትለኛለህ? ከአንዱ እግዚአብሔር በቀር ማንም ቸር የለም። ወደ ሕይወት ልትገባ ብትወድስ ትእዛዛትን ጠብቅ አለው። እርሱም የትኞቹን? አለው። ጌታችን ኢየሱስም አለው፤ አትግደል፣ አታመንዝር፣ አትስረቅ፣ በሐሰትም አትመስክር፣ አባትህንና እና እናትህን አክብር፣ ባልንጀራህንም እንደ ራስህ ውደድ። ያም ጎልማሳ ይህን ሁሉ ከሕፃንነቴ ጀምሬ ጠብቅያለሁ፣ እንግዲህ የቀረኝ ምንድን ነው? አለው። ጌታችን ኢየሱስም እንዲህ አለው፣ ፍጹም ልትሆን ብትወድስ ሂድና ያለህን ሁሉ ሸጠህ ለድሆች ስጥ፣ ሰማያዊ ሀብትንም ታገኛለህ፣ መጥተህም ተከተለኝ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 14 ከቁጥር 26 እስከ 34 ያለው ኃይለ ቃል እንዲህ ይላል፣ አሁንም ወንድሞቻችን ሆይ ሁላችሁ በምትሰበሰቡበት ጊዜ መዝሙር አላችሁ፣ ትምህርት አላችሁ፣ መግለጥ አላችሁ፣ በቋንቋ መናገር አላችሁ፣ መተርጎምም አላችሁ። ሁሉም ለሚታነጽበት ጥቅም አድርጉት። በቋንቋ የሚናገር ቢኖር ሁለት ሁለት ወይም ቢበዛ ሦስት ሦስት የሆኑ በተራ ይናገሩ፣ ሌላውም ይተርጉምለት። የሚተረጉም ከሌለ ግን በቤተ ክርስቲያን በቋንቋ የሚናገረው ዝም ይበል፤ በእግዚአብሔር መካከልና በእርሱ መካከል ይናገር። ነቢያትም ቃላቸው ለቤተ ክርስቲያን ይታወቅ ዘንድ ሁለት ሁለት ወይም ሦስት ሦስት ሆነው ይናገሩ። ተቀምጦ ሳለ ምስጢር የተገለጠለት ቢኖር ፊተኛው ዝም ይበል። ሁሉ እንዲማር ሁሉም ደስ እንዲለው እንዲጸናም፣ ሁላችሁ እያንዳንዳችሁ ትንቢት ልትናገሩ ትችላላችሁና የነቢያት ሀብት ለነቢያት ይሰጣልና በቅዱሳን ጉባኤ ሁሉ እንደሚደረግ እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለምና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ ሶስት ከቁጥር አምስት እስከ አስር ያለው ኃይለ ቃል እንዲህ ይላል ቀድሞም እምነታቸውን በእግዚአብሔር ላይ ያደረጉ የተቀደሱ ሴቶች እንዲሁ ለባሎቻቸው በመገዛት ራሳቸውን ያስጌጡ ነበር። እንዲሁም ሳራ ለአብርሃም ትታዘዘው ነበር፣ ጌታዬም ትለው ነበር። እናንተም ከሚያስደነግጥ ነገር ምንም ሳትፈሩ በበጎ ሥራ ልጆቿ ሁኑ። እንዲሁም እናንተ ባሎች ሆይ ከሚስቶቻችሁ ጋር ስትኖሩ ሚስቶቻችሁን አታቅልሉ። የሴቶች ተፈጥሯቸው ደካማ ነውና፣ ጸሎታችሁ እንዳትሰናከል ሚስቶቻችሁን አክብሩ። እነርሱ ከእናንተ ጋር ክብርንና ሕይወትን ይወርሳሉና። የሁሉም ፍጻሜ የባልንጀራችሁን መከራ እየተቀበላችሁ አንድ ልብ ትሆኑ ዘንድ ነው። እንደ ወንድሞች ተዋደዱ። ርኅሩኆችና ትሑታንም ሆኑ። ክፉ ላደረገባቸው ክፉ አትመልሱ፣ የሰደባችሁንም አትስደቡ፣ ጠላታችሁንም መርቁ። በረከትን ትወርሱ ዘንድ ለዚህ ተጠርታችኋልና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 16 ከቁጥር 13 እስከ አስራ ስድስት ያለው ኃይለ ቃል እንዲህ በሰንበት ቀንም ከከተማው በር ወደ ባህሩ ዳር ወጣን። በዚያ የጸሎት ቤት ያለ መስሎን ነበርና፣ በዚያም ተቀምጠን በዚያ ለተሰበሰቡት ሴቶች እናስተምር ጀመርን። በመካከላቸውም ቀይ ሀር የምትሸጥ ከቲያጥሮን ሀገር የመጣች እግዚአብሔርን የምትፈራ አንዲት ሴት ነበረች። እግዚአብሔርም ልቦናዋን ከፍቶላት ነበርና ጳውሎስ የሚያስተምረውን ታዳምጥ ነበር። ስሟም ልድያ ይባል ነበር። እርሷም ከቤተሰቦቿ ጋር ተቀመጠች። ለእግዚአብሔር አማኝ ካደረጋችሁኝስ ወደ ቤቴ ገብታችሁ እደሩ ብላ ማለደች፣ የግድም አለችን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 78 ከቁጥር 2 እስከ ሶስት ወስጋሆሙኒ ለጻድቃኒከ ለአራዊተ ገዳም ወከአው ደሞሙ ከመማይ አውዳ ለኢየሩሳሌም ወሃጡ ዘይቀብሮሙ። የቅዱስ ማርቆስ ወንጌል ምዕራፍ 13 ከቁጥር 11 እስከ 24 ያለው ኃይለ ቃል እንዲህ ይላል፤ ወስደውም አሳልፈው በሚሰጧችሁ ጊዜ ምን እንደምትናገሩ አስቀድማችሁ አትጨነቁ፤ ነገር ግን ያን ጊዜ የሚሰጣችሁን ተናገሩ፤ መንፈስ ቅዱስ ነው እንጂ እናንተ የምትናገሩ አይደላችሁምና። ወንድም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል። ልጆችም በወላጆቻቸው ላይ ይነሳሉ ይገድሏቸዋልም። ስለ ስሜ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። እስከ ፍጻሜ የሚታገስ ግን እርሱ ይድናል። ነገር ግን በነቢዩ በዳንኤል የተነገረውን የጥፋት እርኩሰት በማይገባው በቅዱስ ቦታ ላይ ቆሞ ባያችሁ ጊዜ የሚያነበው ያስተውል። ያን ጊዜም በይሁዳ ያሉ ወደ ተራሮች ይሸሹ። በሰገነት ላይ ያለም ወደ ምድር ቤት አይወረድ። በቤቱ ውስጥ ያለውንም ይወስድ ዘንድ አይግባ። በዱር ያለም ልብሱን ይወስድ ዘንድ ወደ ኋላው አይመለስ። ነገር ግን በዚያ ወራት ለጸነሱና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት እንዳይሆን ጸልዩ። በዚያ ወራት እግዚአብሔር ዓለሙን ከፈጠረበት ጊዜ ጀምሮ እስከ ዛሬ እንደ እርሱ ያልሆነ እንግዲህም ደግሞ የማይሆን ጽኑ መከራ ይሆናልና እግዚአብሔር እነዚያን ቀኖች ባያሳጠራቸው ኖሮ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እግዚአብሔር ስለመረጣቸው ሰዎች እነዚያ ቀኖች ያጥራሉ። ያን ጊዜ ክርስቶስ በዚህ አለ፣ ወይም በዚያ ነው የሚላችሁ ቢኖር አተመኑ። ሐሰተኞች መሲሆችና ሐሰተኞች ነቢያት ይመጣሉና ለማሳትም ተአምራትንና ድንቅ ሥራን ያደርጋሉና ቢቻላቸውስ የተመረጡትንም ባሳቷቸው ነበር። እናንተ ግን ተጠንቀቁ፣ እነሆ ሁሉን አስቀድሜ ነግሬያችኋለሁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።